ወወብሮማብሮብሮብሮብሮማብሮ ለ እንግዲህ ማለት ነው እንግዲህ አብርሽና ሩታ ጠቀይቅታ ተቀብላ ፋዘሸረቅረያ አብርሽዬ፣ ወንድም አለምዬ፣ እንኳን ደስ ያለህ። አሰላሙ አሌይኩም ራህማቱላ በረጋቱ። ተከበራችሁ የሀያት ቤተሰብይ፣ እንዴት እንዴት ናችሁ? ደህና ናችሁ? ጋልም ሰላም ነው እናንተስ ሰላም ሰላማችሁ ይብዛልኝ ይላለሁ። እንግዲህ ዛሬ አብርሽና ሩታ በስንት ጭቅጭቅ በስንት መጠበቅ ስንጠብቅ ስንጠብቅ እንዲያው ስንል ስንል አሁን እንግዲህ እርቃቸውን ፈጽመዋል ማለት ነው። ያ ሁሉ ዲራማ እንኳን በሰላም ተጠናቀቀ እንላለን። ስለተጠናቀቀ በጣም ደስ ብሎናል። እንኳን ደስ አላችሁ እንላለን። ደስታችሁ ደስታችን ነው፣ ሐዘናችሁ ሐዘናችን እና እንኳን ደስ አላችሁ እንላለን። ማብሮክ ማብሮክ ማብሮክ ብለናል። ግን ሮታዬ፣ ይህን ያህል እንዴት ጨክነሽ ነው እስከ ዛሬ ድረስ አብርሽም ሁሉም በቃ አሁን እንግዲህ ጥላ ተደራራ መቼም እናንተ እኛ ኮ መጀመሪያም እኮ እንዲያልተጣሉ እንዲያልተጣላችሁ እኮ እኛ እኮ ጠንካሮችን እናታቁም ነ ስለዚህ፣ አለመጣላታችሁ እና እናቃለን ናችኋለ ወይ እንኳን ደስ አላችሁ። እንኳን ድራማው በሰላም በፍቅር እንኳን ተጠናቀቀ። ስለተጠናቀቀ ደግሞ ደስ ብሎና ደስታችሁ ደስታችን ነው ሀዘናችሁ ከሀዘናችን እያልን በጣም ደስ ብሎናል እንኳን ደስ አላችሁ መብሩቅ ብለን እኔም ደግሞ ያ ሁሉ ዲራማ እንደዚህን ለማድረግ ያነሳሳችሁ ለምን ነበረ እኔ የገረመኝ ያ ሁሉ ድራማ ሲካሄድ ምን ስትሉ ምን ስትሉ እዚህ ደረጃ ደረሳችሁ አይደል እኛ እኮ መጀመሪያም እንዳልተጣላችሁ እናውቃለን ነገር ግን መቼም የመሪም ቅመ መነገጃ ሆናለች። ሁሌ መነገጃ መነገጃ መነገጃ ስለሆነች እንግዲህ ያው ተነገዴባ የባ ትላችኋለሁ። ንግዱ አሁን በሰላም ተጠናቀቀ። እንግዲህ አሁን እንግዲህ ምን ትላላችሁ? ከአሁን በኋላ ምንስ ታስባላችሁ? ሰላምና ፍቅርን ትሰብካላችሁ ወይትስ አሁንም ሌላ ድራማ ታመጡልናላችሁ? የእናንተ ድራማ እኮ አሁን ይቅርታ ተቀበለች ብሎ ማለት ምን ማለት ነው ድሮስ ትጣልታችኋል እንዴ እናንተ እንዴት ተጣላችሁ እና አንትን እንዲያላችሁ አረጋችሁ ትሳ ምን አስባችሁ ነው ማይታጣላችሁ ቀድሞ አለመጣላታችሁን እኮ እኛ በደንብ እናውቃለን ስለዚህ ማንን ለማሞኘት ነው ማንን ስንትን ለማለት ነው ነገር ግን ድራማው ስለተጠናቀቀ በጣም ደስ ብሎናል። አልፈ መብሩክ ብለናል። ያመረ የሰመረ እስከ መጨረሻው ድረስ ያርግላችሁ ፍቅራችሁን። ጭቅጭቅ ይበቃዋል። ህዝቡም ጭቅጭቅ ሳላቸው፣ ድራማ ሳላቸው፣ ሁሉም ነገር ሳላቸው። ስለዚህ አሁን እንግዲህ በሰላም ስለተጠናቀቀ ደግሞ ደስ ብሎናል። ሌላ ድራማ ግን እንዲያታመጡብን አደራ የምንለው ነገር የድራማውን ነገር ነው። አማና እንዲያታምጡ። ስለዚህ እስካሁን በጣም ደስ ብሎናል። በድጋሚ ማብሮክ እያልን ማለት ነው፣ ማብሮክ እያልን ነው። አብራችሁ ስለሆናችሁ ተተብ ምንም አይገኝም። ፍቅር ያሸንፋል፣ ፍቅር ያሸንፋል። እኔ ራሱ እንደዚህ ጎፋ ናሙኝ እንኳን ልሰራ ገባሁኝ፣ አያችሁ። የእናንተ ፍቅር ማለት ነው። ስብሃንላህ፣ እናንተ እኮ ምን እንዲህ የሆነ አላቅም የሚደምቅ ነው። እንዲሁም ሞኝ ያርጋችኋል። ከውላል አርጋችዋት ቅርታ አላላችሁም እና ሄርሜላዬ ደግሞ ማለት ነው። አንዴ በሄርሜላ ስትሉ፣ አንዴ በራሳችሁ ስትሉ፣ አን በአብሪ ስትሉ እናንተ አራት መቶ ሺ ተገባ። ከአሁን በኋላ ደግሞ ምን ይጠበቃል? ልች የእናንተ ነገር ማወቅያ ስለሌለው ማለት ነው። አሁንም እኮ እኛ የመዲም እጅሎች ልጆች በጎች በጎች ነን እኮ እውነትም በጎች። ስለዚህ ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱኝ እላለሁ። መቼም ኛ የእናንተ ተከታዎች እዚህ ደረጃ ያደረስን ከእናንተን ጠብቀ ስለዚህ ላይክ እና ሼር እያደረጋችሁ እኛንም ፋፋፋ አድርጉን። ደስታችሁን ገለጹ፣ እኛም ደስታ ገለጽናል። እናንተ ደግሞ እኛንም አበረታቱን። እናንተ የራሳችሁን ማድረግ እንጂ ማድረግ ትዝ አይላችሁ ማለት ነው። እናንተ ነብሱ ወዲያ አድርናችሁ፣ በጣም ሲጠና ነብሱ ወዲያችሁ ናችኋል። ይሄ ለምን አስፈለገ ይዘኛል፣ እና ጥሩ ማድረጋችሁ እንላለን? ስለዚህ እኛንም አበረታቱን፣ ላይክ እና ሼር እያደረጋችሁ ሰምታችኋለን። አሁኖችም አልሰማንም እንዳትሉ ብዬ ነው። እንወዳችኋለን፣ እናከብራችኋለን፣ ይመቻችሁ። ሸዴጉ ለመንዴጉ እንላለን። ላይክ እና ሼር እያደረጋችሁ ከበረታቱ፣ የራሳችሁን ብቻ አትሰቡ። እኔም ምል አስተዛሬ የተሰራው ዲራማ በቃ ተጠናቀቀ ተጠናቀቀ። በቃ የጉድ ሀገር የጉድ ሀገር እንኳንም እንኳንም ሰላም ተጠናቀቀ እንላለን። የሬዲም ስገባቢ ደግሞ ስለተጠናቀቀ በጣም ደስ ብሎ እናለው ሮቅ በሉ እንላለን። ይህ ዲራማው ነገር ማብሮክ ብለናል። ማብሮ ማብሮ የአመረ የሰመረ የሆነ እንኳን ሰላም ተናገረ። ኋላ በቃ ብሎ ነበረ። ያው እንግዲህ ደግሞ እዚህ ደረሰ ማለት ነው።